አምስት አርብ ምርጫቸው ለሆኑ ደንበኞቻችን በአምስት አርብ የቀረበች ናት። በአምስት አርብ ነው የተሰራው። አዎ በጣም ያምራል፣ ዋጋውን ደግሞ ስትሰማ ይበልጥ ተወደዋለች። በጣም ነው የሚያምረው። እንግዲህ እንደምታየው ነጠላዋንም ስናይ ደግሞ ነጠላዋ ከጥለቱ የተወሰነ ጠበብ የምትል ስፋት ያላት ነው። በጣም ነው የምታምረው። በሁለቱም በኩል ፍሬሞቹ ገብተውባታል። ፈርጥ ስራ ለየት ያለ በጣም የምታምር ልብስ ነች። አዲስ ልብስ ናት። እንግዲህ ከዚህ በፊት አልታየችም። ሽመናውም አዲስ ነው። አሁን ነው የወጣው። ይሄ ልብስ በሌላ ከለር ብዙ ጊዜ ተሰርቷል። አሁን ደግሞ በቀይ ስለመጣ ነው፣ በዓልን አስመልክቶ ማለት ነው። በዳኒ ፈርጥ እንገኛለን። እንደምናደራችሁ እንደምንዋላችሁ፣ እንደ ሀገራችሁ ሰዓት አቆጣጠር ሰላምታችን ይድረሳችሁ ውድ ቤተሰቦቻችን። ለቻናላችን አዲስ ከሆናችሁ ሜቴድ እባላለሁ የዚህ ፕሮግራም አዘጋጅና አቅራቢ። የባህል አልባሳትን የምናሳይበት ፋሽንን፣ ሹፎኖችን የምናሳይበት ዩቲዩብ ቻናላችን ነው። ሰብስክራይብ አርጋችሁ ቤተሰብ ሁኑ። ወደ ዛሬው ፕሮግራም እናልፋለን። አብራችሁም ቆዩ። ጋን ይፈርጥ ነኝ። ዛሬ ደግሞ ቆንጆ ቆንጆ ለገና የሚሆኑ ቀያይ ልብሶችንም የተለያዩ መካከለኛም ሰፊ ጥለቶችንም ይዘን ቀርበናል። ገና እየደረሰ ነው። የባህል ልብስ ነጋዴ አሁን ደርሷል። ኦርደር የሚደረግበት ሰዓት ነው። ለገና የሚሆኑ እንግዲህ በጣም የሚያማምሩ ወደ ቀይ የሚበዙ አይነት ልብሶችን ይዘን ቀርበናል። እንግዲህ ይከታተሉ። ወደ መጀመሪያው ልብስ ስንሄድ እንግዲህ እንደምታየው በጣም የሚያምር ፈርጥ ስራ የሆነ ለየት ያለ ዲዛይን ነው። ከዚህ በፊት ያልተሰራ አይነት ልብስ ነው። በጣም ቆንጆ የሆነ ልብስ ነው። እንደምታየው ሌላ ከለርም አለው። እዚህ ጋር የምታያቸው ነገሮች በጣም ፈርጥ የሚመስሉ የሚያምሩ ሁኔታ የተሰሩ ልብሶች ናቸው። ስትነካው ራሱ ከላይ የተሰራ ነው። በጣም የሚያምር ዲዛይን ነው። እንግዲህ እንደምታየው ስፋቱ ደግሞ ከጉልበት በላይ የሚሆን ሰፋ ያለ ልብስ ነው። በጣም ነው የሚያምረው። እንደምታየው መነኑ በሁለት አይን መነን ጽድት ብሎ የተሸመነ ነው። እንደምታየው ንጻቱ የታወቀ ነው፣ ከዚ በፊት እንደሚሰራው ማለት ነው። የነጠላውን ትልቅነት ለማየት ይሄን የመሰለ ትልቅ ነጠላ አለው። ይሄን የሚያክል ትልቅ ነጠላ ነው ያለው። እንደምታየው ለትልቅ ልብስ የሚመጥን በጣም የሚያምር ግሬስ ያለው ልብስ ነው ማለት ነው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ሆኖ ተሰርቶ ዋጋው ተመጣጣኝ ነው፣ 21 ሺህ ብር ድረስ ይሰራል። ትልቅ ልብስ ነው። ትልቅ ልብስ ነው በጣም ወደሚቀጥለው ደሚቀጥለው ልብስ ስንሄድ ደግሞ ይሄ ልብስም ተመሳሳይ ነው። መጀመሪያ ካሳየነው ጋር የከለር ልዩነት ነው ያለው ማለት ነው። ያነ ነጻ ያለ ወደ ክሬም ከለር የሚሄድ ነው። ወይም ቬጅ አይነት የሚባል አይነት ከለር ነው ያለው። ይሄ ደግሞ አረንጓዴ ከለር ምርጫቸው ለሆኑ የሚሆን አይነት ልብስ ነው። በጣም የሚያምር ነው። እንደምታዩ ዝም ያለ ከለር ሆኖ ግን ድምቅ ያለ ከለር ሆኖ ዝም ያለ አይነት እይታ ነው ያለው። በጣም የሚያምር ብዙ አይነት ከለሮች ገብተውበታል ግን ብዙ ከለር እንደገባበት ያን ያክል በጣም የሚደምቅ አይነት ልብስ አይደለም። ትልቅ ነው ይሄ። ከበድ ያለ ስራ ነው። በጣም የሚያምር ነው እንደምታየው ጽድት ብሎ የተሸመነ ነው። ነጠላውንም እንደምናየው መጀመሪያ ካየናቸው ጋር ተመሳሳይ ነው ስፋቱ ማለት ነው። እንግዲህ ይህን ይመስላል ሲሰፋ ሲቋጭ ልብሱም ሲሰራ ሲጠለፍ ከወገብ በላዩ ፈርጥም ደግሞ አልፎ አልፎ ቢገባበት በጣም የሚያምር ሻይን የሚያደርግ ጽድት ያለ ልብስ ነው ማለት ነው። እንደምታየው ነው። ይሄ ልብስም ከመጀመሪያው ጋር ዋጋው ተመሳሳይ ነው። ጽድት ብሎ ተሰርቶ አልቆለት ሀያ አንድ ሺ ብር ማለት ነው። እሺ ወደ ቀጣይ ልብስ እንሄድ። ደግሞ አሁን እንግዲህ ወደ ገና እየቀረብን ነው፣ ቀያየ ልብሶችን እያመጣን ነው ማለት ነው። በመሀል ይቺ ደግሞ መካከለኛ ጥለት ነች። እቺን በወራጅ ብትሰራ በጣም የምታምር አይነት ልብስ ነች። በማንኛውም አይነት አንገት አሰራር ያምራል፣ ግን ሞር በወራጅ ቢሰራ ደግሞ መካከለኛ ጥለት ያለው ስለሆነ በጣም የሚያምር ነው የሚሆነው። ሲሰራ እንግዲህ አልፎ አልፎ ፈርጦች ቢገቡበት የራሱ ሻይን አለው። በእርግጥ ቀዩ ላይ ግን ደግሞ ፈርጦቹ ቢገቡ ደግሞ ሞር ይመረጣል በጣም የሚያምር ይሆናል ሲሰራ ማለት ነው። እንደምታየው መነኑም በሁለት አይነት መነን ጽድት ብሎ የተሰራ ነው። ንጻቱም የተጠበቀ ነው። የቆሸሸ ነገር የለውም። ነጠላዋንም ስናይ ደግሞ ነጠላዋ ከጥለቱ የተወሰነ ጠበብ የምትል ስፋት ያላት ሆኖ ትልቅነቷ ደግሞ ትልቅ ነች። በጣም ነው የምታምረው። በሁለቱም በኩል ፍሬሞቹ ገብተውበታል፣ ቀሚሱ ላይ እንዳለው ማለት ነው። በጣም ነው የምታምር። እንግዲህ አንድ ላይ ሲለበስ በጣም የሚያምር የገና ልብስ የሚሆን አይነት ነው። ቀለል ያለ ማለት ነው። ትልቅነቱንም ለነጠላውን ለማሳየት ይሄን የሚያክል ነው። በጣም ነው የሚያምር። እንደምታየው እንግዲህ ለበዓል ኦርደር አድርጉን እንላለን። እች ልብስ ጽድት ብላ ተሰርታ አልቃ 13500 ብር። እሺ ወደ ቀጣይ ልብስ እንሄድ። ደግሞ አሁን በቀይ ያሳየናት ልብስ በሌላ ከለር ነው የመጣችው። ይሄ ደግሞ በጣም ዝም ያለ ከለር ነው፣ ደስ የሚል ከለር ነው። እንደምታየው ወደ ውሃ ሰማያዊ የሄደ ነው። ውስጥ ላይ የተለያዩ ከለሮች አሉ። ቢጫም አለ፣ ቀይ አለ፣ ሌላ ውሃ ሰማያዊ አለ። ብዙ አይነት ሰማያዊ ስላለ እዚህ ጋር ደግሞ ፐርፕል የሚመስል ነገር አለ። ቀይ ደግሞ ፈርጥ ፈርጥ የሚመስሉ ትንንሽ መስቀል መስቀሎች አሉ ማለት ነው። በጣም የሚያምር ፈርጥ ነው የሚመስሉ ጣል ጣል ያለ ስለሆነ በጣም ነው የሚያምሩት። እንግዲህ እንደምታየው ፍሬሙ ከላይም ከታችም አለ። እዛኛው ልብስ ላይም እንዳየ ነው ማለት ነው። ጽደት ብሎ የተ የተሰራ ልብስ ነው። አንድ አይነት ነው። በአንድ አይነት ሸማኔ የተሰራ ነው። የከለር ልዩነት ብቻ ነው ያለው። የነጠላውን ስፋት ለማየት ደግሞ ይህን የሚያክል ከጥለቱ የተወሰነ የምጠብ የምታምር ነጠላ ናት ማለት ነው። ትልቅነቱ እንደምታየው የአርብ ስፋቱ ከጥለቱ ጋር እኩል ነው። ከወገበታችሁ ጋር በጣም ነው የሚያምር ይሄ ልብስ። እንግዲህ በወራጅ ቢሰራ አሪፍ ነው ብለናል። በማንኛውም አይነት አንገት አሰራር ግን ደንበኞቻችን ቢመርጡ ቆንጆ አድርገን እንሰራላቸዋለን። በሸፒም፣ በሹራብ ስራ፣ በአጓጉል ጽድት ብሎ በአዳዲስ ዲዛይንም ከፈለጉ ከወገበላይ ዲዛይን መርጠን ቆንጆ አድርገን እንሰራላቸዋለን ሁሉ ነገር ተሰርቶ አልቆለት 13500 ብር። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ እንሄድ ደግሞ እንደዚህ ጽደት ብላ በአራት ከለር የተሰራች ግን ሁለት ከለር ብቻ የምትመስል በጣም የምታምር ልብስ ነች። የተለያዩ ከለሮች ገብቶበታል። ጎመን ከለር፣ ቀይም ጎልደንም ገብቶበታል። ከስር ደግሞ መደቡ ክሬም ከለር ነው። በጣም የሚያምር ልብስ ነው። እንደምታየው ብዙ ዲዛይን ያልበዛበት ላይን ደግሞ ብዙ ንተማይል ሆኖ ግን በጣም የሚያምር ሲምፕል የሆነ ልብስ ነው። ታምራለች ስትጠለፍ። ከዚህ በፊትም ስለሰራ ናት። ስትሰራ በጣም የምታምር ልብስ ነች። ፈርጥ ማትፈልግም ራሷን የቻለች ናት። ፈርጥ የምትመስል አይነት ልብስ ናት። በጣም ተምረው በሁለት አይን መነን የተሸመነው ጽድት ብሎ የተሰራው እንደምታዩ የነጠላዋም ስፋት ከጥለቱ የተወሰደ ቀጭን የሆነች የጥለት ስፋትን ያላት በጣም ነው የምታምር። እንደምታያት ቆንጆ ተደርጋ የተሰራች ልብስ ነች። ይሄ ልብስ እንግዲህ ዋጋውም ተመጣጣኝ ነው። በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 13 ሺ ብር ማለት ነው። ዋጋቸውም ያምራል፣ ባይዘ ዋጋቸውም ተመጣጣኝ። ለበዓል ቀደም ብሎ ለሚያዝ ሰው ዋጋ ሳይጨምር ቆንጆ ተደርጎ ይሰራል ማለት ነው። እሺ ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ እንሄድ ደግሞ ዋጋው በጣም ፌር የሆነ ተመጣጣኝ የሆነ ግን ደግሞ ሰፊ ልብስ ፕሮግራም ኖሮት ሰው መልበስ ፈልጎ ሰፊ ልብስ ውድ ይሆንበታል አንዳንድ ሰው። ይሄ ደግሞ በጣም ዋጋው ተመጣጣኝ የሆነ ልብስ ነው። እውነት አዎ፣ በጣም ያምራል። ዋጋውን ደግሞ ስትሰማ ይበልጥ ትወደዋለህ። በጣም ነው የሚያምረው። እንግዲህ እንደምታየው ቆንጆ ልብስ ነው። ጽድት ብሎ የተሰራ ነው። ከለሩ ብዙ ያልተለመደ ጎመን ከለር ከዛ ደግሞ ዘሃ ወይም ደግሞ ነጭ የመነኑ ራሱ ማፍዘዣ ተጠቅመው በጣም ፍዝዝ ያለ ዝም ያለ አዲስ ከለር ፈጥረዋል ማለት ነው። እንደምታየው በሶስት ከለር ነው ያለቀው። በጣም የሚያምር ጽድት ያለ ዶት ዶት ዶት የሚመስሉ ፈርጥ ፈርጥ የሚመስሉ ነገሮች እዚህ ጋር ተሰርተዋል በሙሉ። ከዛ ከላይ እና ከታች ደግሞ ለየት ያሉ ቀለል ያሉ ዲዛይኖች ገብተውበታል። ብዙም ላይን የማይከብድ ዲዛይን ነው። በጣም ነው የሚያምር። እንደምታየው ቆንጆ ልብስ ነው። ለማንኛውም ፕሮግራም መሆን የሚችል አይነት ልብስ ነው። ዝም ያለ ልብስ ስለሆነ ማለት ነው። ያን ያክል የደመቀ የሚባል አይደለም። በጣም ነው የሚያምር። እንደምታየው ነጠላውም ደግሞ ከጥለቱ የተወሰደ ጽድት ያለ እንደዚህ በጣም የሚያምር ልብስ ነው ቆንጆ ተደርጎ ተሰርቶ አልቆለት 16 ሺህ ብር ማለት ነው። እውነት በጣም ፌር የሆነ ሂሳብን ያለው በጣም የሚያምር ልብስ ነው። እንግዲህ ኦርደር አድርጉ እንላለን። እሺ ወደ ቀጣይ ልብስ እንሄድ። ደግሞ ይሄን ልብስ እናገኛለን። ይሄ ልብስ ደግሞ በጣም የሚያምር ለየት ያለ ከለር አገባቢ ያለው ነው። ብዙ ከለር አልበዛበትም። ይሄም እንደምታየው ግን ሻይኖቹ ገብተውበት ሲንቀሳቀስ በጣም ሻይን የሚያደርግ አይነት ልብስ ነው። እንደምታየው በጣም ነው የሚያምረው። ብልጭልጭ አለው ከስር የራሱ ማለት ነው። ሁሉም በራሱ ከለር ብልጭልጮች ገብተውበት በጣም የሚያምር ሆኖ የተሰራ ልብስ ነው። ጽድት ያለ ልብስ ነው። እንደምታየው በጣም የሚያምር ነው። ወደ ሰማያዊ የሚሄድ ልብስ ነው ሲገጣጠም በጣም የሚያምር ቆንጆ ልብስ ነው የሚሆነው ማለት ነው። ይሄ መነኑ ጽዳት እንደምታየው ጽድት ያለ በሁለት አይን መነን ምትት ብሎ የተሸመነ ልብስ ነው በጣም ነው የሚያምረው። የነጠላውን ስፋት ስናየው ከጥለቱ የተወሰደ መካከለኛ ጥለት ያለው በጣም የምታምር ነጠላ ነው ያላት ማለት ነው። የነጠላውን ትልቅነት ለማሳየት ይህን የሚያክል ነጠላ ነው ያለው ትልቅ ነጠላ። በጣም ነው የሚያምር እንደምታየው ቆንጆ ተደርጎ ተሰርቶ አልቆለት 18 ሺህ ብር ድረስ ይሰራል። ያምራል። ልብስ እንሄድ፣ ደግሞ ይሄን ልብስ እናገኛለን። ወደ ግሪን የሚያደላ ልብስ ነው፣ በጣም የሚያምር ልብስ ነው። እንደምታየው ብዙ ፈርጥ ፈርጥ የሚመስሉ ልብሶች አሁን ላይ የመጡ ነው። ከላያቸው ላይ ፈርጥ የተሰራላቸው የሚመስሉ የተተከለባቸው የሚመስሉ በጣም የሚያማምሩ ፈርጥ ነው ራሱ፣ ምንም አይፈልግም። ካስፈለገ ደግሞ አልፎ አልፎ ፈርጥ የሚዳረግበት ያ ውበቱን ነው የሚጨምረው እንጂ ምን የሚያጎሉበት ነገር አይኖርም። በጣም ነው የሚያምር። እንደምታየው ቆንጆ ልብስ ነው፣ ሻይን አለው እራሱን የቻለ እንግዲህ ፈዘዝ ያለ ግሪን ነው ልብሱ ማለት ነው ወደ አቮካዶ የሚሄድ አይነት ነው ሚክስ ተደርጎ የተሰራ ልብስ ነው በጣም ነው የሚያምር ስፋቱ ደግሞ ብዙም ከጉልበት ያልበለጠ በጣም ለማንኛውም አይነት አለባበስ መሆን የሚችል ለፕሮግራምም ቀለል ላለም ነገር መሆን የሚችል አይነት ልብስ ነው የነጠላዋም ስፋት ከጥለቱ ላይ የተወሰደች በጣም የምታምር ነጠላዎቹ ትልልቅ ናቸው። ለቀጭን ጥለትም ለትልቅም ቢሆን ለሰፊም ቢሆን አንድ አይነት ነው የሚሆነው ስፋቱ ማለት ነው። በጣም የምታምር ተደርጋ የተሸመነች ይች ልብስ። ይሄ ልብስ እንግዲህ ጽድት ብሎ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 17 ሺ ብር ድረስ ይሰራል። ይህን ልብስ ባለፈው በቀይና በክሬም ከለር አሳይተነዋል። በጣም የሚያምር ልብስ ነበረ፣ ወዲያውኑ የታዘዘው በጣም የሚያምር ልብስ ነው። አሁን ደግሞ በጥቁር መደብ ሆኖ መጥቷል ማለት ነው። ጥቁር መደብ ምርጫቸው ለሆኑ ሰዎች ደግሞ ይሄ መሆን የሚችል ብዙም ጥቁር የማይባል ልብስ ግን፣ ከስር ደግሞ ጥቁር ከለር ስለገባበት የተለየ ውበት ያለው ልብስ ነው። በጣም የሚያምር እንደምታየው፣ ከለር አገባቡ ደስ የሚሉ ዲዛይኖች ነው ያሉት። ባለፈውም እንዳየ ነው በጣም የሚያምር ልብስ ነው የነበር በቀይ ከለር ማለት ነው። አሁን ደግሞ በጥቁር ይዘነው ቀርበናል። ይህንን ልብስ እንግዲህ ቆንጆ አድርገን እንሰራዋለን ማለት ነው። ነጠላውም ስፋት እንደምታየው ሰፋ ያለ ለትልቅ ጥለት የሚሆን አይነት ነጠላ ነው ያለው። የነጠላው ትልቅነት ደግሞ ይሄ ከሌሎቹ ለየት ይላል። ትልቅ የሆነ ነጠላ ነው ያለው። ይሄን የሚያክል በጣም ሰፊ የሆነ ነጠላ ነው ያለው። የሚያምር ልብስ ነው እንግዲህ እንደምታየው። ይሄ ልብስ በማንኛውም አይነት አሰራር ቆንጆ ተደርጎ ተሰርቶ አልቆለት 18 ሺህ ብር። ትንሽ ወደ ቀጣይ ልብስ እንሄድ። ደግሞ አሁንም ለባህል ወደሚሆነው ወደ ቀይ ልብስ መጠናል ማለት ነው። በጣም ነው የምታምር እንደምታያት። መካከለኛ ጥለት ነች፣ ቀጭን የምትባል አይደለችም። በጣም ቆንጆ ተደርጋ የተሸመነች በሁለት አይነት ቀይ ከለሮች። ብዙ አይነት ቀዮች አሉ ብለናል ባለፈው። በሁለት አይነት ቀይ በበርገንዲ ከለርና ደማቅ ቀይ ሆኖ የተሰራ ልብስ ነው። በጣም ነው የሚያምር እንደምታየው ቆንጆ ልብስ ነው። ለበዓል መሆን የሚችል ነው ይሄ። በማንኛውም አይነት አንገት አሰራር ቢሰራ፣ ለገና ቀድመው ኦርደር ካደረጉ ነው እንጂ አሁን ገበያው በደንብ በዓል እየደረሰ ሲሄድ ዋጋ ጭማሪ ስለሚኖረው አሁን ቀድመን ያቀረብ ነው። ለዛ ነው አሁን ኦርደር ካደረጉ በዚሁ ዋጋ ነው የሚያገኙት። ቆይቶ ግን ሊጨምርም ስለሚችል ላይገኝ ይችላል ማለት ነው። እንግዲህ ሀሳቡ ካላቸው ቀድመው ኦርደር ያደርጉን። በጣም የሚያምር ልብስ ነው እንደምታየው። ነጠላውም ከጥለቱ ጋር እኩል የሆነ ጥለት ያለው ነው እንደምታየው። ከዚህ በፊት እንዳሳየ ናቸው። ትልቅ የሆነ ነጠላ ነው ያለው። እንደምታየው የሚያምር ልብስ ነው። ኦርደር አርጉን እንግዲህ በሰዓት ቆንጆ አድርገን ሰርተን እናስረክባችኋለን ያልን ነው። ይህን ልብስ በማንኛውም አይነት አንገት አሰራር ዋጋው ተመጣጣኝ ነው 13 ሺ ብር። ወደሚቀጥለው ልብስ ይሄ ደግሞ አሁንም ቀይ ጥለት ነው ይዘን የመጣ ነው። በጣም የምታምር መካከለኛ ጥለት ነች ደግሞ ከመጀመሪያ ካሳይናት የተወሰነ ሰፋ የምትልና ምንጊዜም ከጉልበት በታች ነው፣ ግን ከዛ ደግሞ መጀመሪያ ካሳይናት ጥለት ትንሽ ሰፋ የምትል የምታምር ልብስ ነች ማለት ነው። ሶስት ከለር ገብተውበታል። ቤጅም በወርቃማ ሆኑ ገብተዋል። እዚጋም ወርቃማ ከለሮች ገብተውበታል ብዙ ሳይበዛ ማለት ነው። ሲገጣጠም ይሄ የሚያምር ልብስ ነው ላይም ታችም ላይ ፍሬም አለው እንደምታየው፣ ቆንጆ ተደርገ የተሰራች ልብስ ነች። ይሄ ልብስ በሌላ ከለር ብዙ ጊዜ ተሰርቷል። አሁን ደግሞ በቀይ ስለመጣ ነው፣ በዓልን አስመልክቶ ማለት ነው። በጣም ነው የሚያምር። እንደምታየው ነጠላውም ትልቅ ነጠላ ነው ያለው። ይህን የሚያክል ትልቅ ነጠላ ያለው ነው ያምራል። በጣም ሲሰፋ ሲቋጭ የማያጥር ነው። ለማጣፊያም ለቤተ ክርስቲያን መሆን የሚችል አይነት ነጠላ ነው ያለው። በጣም የምታምር ልብስ ነች። እች ልብስ እንግዲህ ቆንጆ አድርገን ሰርተን ዋጋው ተመጣጣኝ ነው 1500 ብር። እሺ ወደ ቀጣይ ልብስ እንሄዳለን። እሺ እች ልብስ ደግሞ አሁንም ቀይ ናት። ከትልቅ ጥለት ላይ የተወሰደች ጠበብ ያለች ልብስ ነች። ሰፊ ጥለት አላት የራሷ። ግን ደግሞ አሁን ይሄ አነስ ብሎ ቀለል ያለ ለሚፈልጉ ደመኞቻችን ይዛን ይቀርብ ነው። በጣም የምታምር ነች እንደምታያት። በቢጫና በቀይ ቀለር ሆኖ የተሰራ ፣ ሁለቱም ቀለሮች የራሳቸው ሻይን አላቸው፣ ጎልድ ማለት ነው። የራሳቸው በልጭልጭ አሉ። በጣም የምታምር ተደርጋ የተሸመነች ናት። የመነኑን ጥራት እንደምታየው ነው። በሁለት አይነት መነኑ ሁሉም የተሰራው ከዚህ በፊት ያሳየናቸውም ይሄም ተመሳሳይ ነው፣ ጥራቱ ማለት ነው። በጣም ነጭ የሆነ ትት ብሎ የተሸመነ በጣም ጽድት ያለ መነን ያላቸው በጣም የምታምር ልብስ ናት። እንግዲህ የነጠላውን ትልቅነት ከዚህ በፊት እንዳሳየነው ትልቅ ነው። ቀጭን ጥለት ስለሆነ አያጥርም። ተመሳሳይ ነው ስፋቱ ማለት ነው። የምታምር ነጠላ ነው ያላት ይሄ ልብስ። እንግዲህ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 12 ሺ ብር ድረስ ይሰራል። ዋጋቸው ደግሞ እንግዲህ ዋጋቸው በጣም ከበዓል እየደረሰ ሲሄድ ዋጋ ይጨምራል። እሱን በተደጋጋሚ እየተናገርን ነው። እሱን በተደጋጋሚ እየተናገርን ነው። ለበዓል ፕሮግራም ካላቸው ቀድሞ ኦርደር ቢያደርጉም ቆንጆ ነው። እሺ ወደሚቀጥለው ልብስን ሄድ ደግሞ እችን ቀጭን ጥለት እናገኛታለን። በጣም የምታምር ከዚህ በፊት በሌላ ከለር ሰርተናታል፣ በወራጅ ጥልፍ በጣም የምታምር ተደርጋ ተሰርታለች። አሁን ደግሞ በሌላ ከለር ስለመጣች ነው፣ በጣም የምታምር አምስታር ምርጫቸው ለሆኑ ደንበኞቻችን በአምስታር የቀረብች ናት። በአምስታር ነው የተሰራው። ብዙ ጊዜ ቀጫጭን ጥለት ሲሆኑ በአምስታር ቢሰሩ በጣም ደስ ይላሉ። ልትን ብሎ ነው የሚሰራው፣ በጣም ነው የሚያምር። እንደምታየው በወራጅ መሰራት የምትችል ከወገብ በላይ ጥልፍን ባይኖረው ራሱ በጣም የተለየ ውበት ያላት ቀለል ያለች ልብስ ነች ማለት ነው። የምታያት በጣም የምታምር አምስት አርብ ጽድት ብላ የተሸመነች። መነኑም የምትታያለ በሁለት መነን የተሰራ ነው ማለት ነው። ነጠላው አልመጣም ከሽመና ገና አዲስ ናት። በዚህ ከለር አዲስ ስለሆነ ነው። ከዚህ ቀጥሎ አንድ ከለር አላት የራሷ ሌላ ከለር አለው። በዚህ ከለር ግን ነጠላው ገና ስላልተሸመነ ነው። በጣም የምታምር ልብስ ነች። እንግዲህ እች ልብስ ጽድት ብላ ተሰርታ አልቃላት አስራ ሁለት ሺህ ብር ማለት ነው። እሺ፣ ወደ ቀጣይ ልብስ እንሄድ። እንግዲህ መጀመሪያ ካሳየናት ጋር በከለር ብቻ ነው የምትለየው ልብስ። ሁሉ ነገሩ አንድ አይነት ነው፣ ተመሳሳይ ነው። በአምስት አርብ ነው የተሸመነው። ጽድት ብላ የተሰራች ልብስ ነች። የአርብ ስፋት ደግሞ ሰፊ የሆነ ነው በጣም የሚያምር። አምስት አርቡ ሲገጣጠም በጣም ሰፊ ነው የሚሆነው። ብትንብሮ መለበስ የሚችል በጣም የምታምር ልብስ ነች። እንደምታያት የነጠላውንም ጥለት ለማሳ ማሳየት ያክል ከጥለቱ ላይ አንዷ አንድ ሲንግል አንድ ወስዶ ነው የሰራት። በጣም ውበት አላት። ቀጭን ስለሆነች በጣም ነው የምታምረው። እንደምታያት ጽድት ብላ የተሰራች ልብስ ነች። በጣም ቆንጆ ናት። እንደምታያት እንግዲህ ቀጭን ጥለት በጣም ምርጫቸው ለሆኑ ደንበኞቻችን የቀረበ ነው። ይሄ ልብስ እንግዲህ ከመጀመሪያው ጋር ዋጋውም ተመሳሳይ ነው። በጣም ጽድት ብሎ ተሰርቶ አልቆለት 12,000 ብር ማለት ነው። እሺ፣ ወደሚቀጥለው ልብስ እንሄድ። ደግሞ ፈርጥ ስራ ለየት ያለ በጣም የምታምር ልብስ ነች። አዲስ ልብስ ናት። እንግዲህ ከዚህ በፊት አልታየችም። ሽመናውም አዲስ ነው፣ አሁን ነው የወጣው። በጣም የሚያምር ነው ስትነካው፣ ለየት ያለ ላይ ቁጭ ያለ በጣም የሚያምር ስራ ነው ያለው። አዎ አዲስ ልብስ ነው፣ ሰሞኑን የወጣ ልብስ ነው። በጣም ነው የሚያምር። እንደምታየው ዲዛይኖቹም ብዙም አልተለዩም ከዚህ በፊት ከተሰሩት፣ ግን አሰራሩና ከለር አገባቡ ለየት ያለ በጣም የሚያምር አይነት ልብስ ነው። ላይን ያዝ የሚያደርግ ደስ የሚል አይነት ልብስ ነው። ይሄ እንግዲህ መካከለኛ ጥለት ነው ያለው። ቀጭን የሚባልም አይደለም፣ በጣም ሰፊም አይደለም። የሚያምር ነው፣ ጽድት ብላ የተሰራች ናት። ነጠላውም ደግሞ ስታየው መስቀል ሳይቆራረጥ የገባበት በጣም የሚያምር ነው። ከላይም ከታችም ቀጫጭን ፍሬሞች ገብተውበታል። ጽድት ብሎ የተሸመነ ልብስ ነው። እንግዲህ እንደምታየው በሸፒም፣ በሹራብ ስራ፣ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 14 ሺ ብር ድረስ ይሰራል። አዲስ ሆኖ ዋጋውም ተመጣጣኝ ነው። እንግዲህ ቴዲ ዛሬ ያቀረብናቸው ልብሶች እነዚህን ይመስላሉ። እንግዲህ ለበዓል ቀደም ብሎ ኦርደር ለሚያደርጉን ዋጋችን ተመጣጣኝ ነው። አሁን ላይ ያቀረብ ነው። በኋላ በበዓል ሲቀርብ ደግሞ ዋጋ ስለሚጨምር ቀድሞ ለሚያዙን ደንበኞቻችን እነዚህን ልብሶች እንግዲህ ኦርደር ያድርጉን። ቆንጆ አድርገን ሰርተን በሰዓቱ እንልክላቸዋለን ማለት ነው። አመሰግናለሁ። እኔም አመሰግናለሁ ዳንኤል። ወደ ቤተሰቦቻችንም እጅግ አድርገን እናመሰግናቸዋለን። ጥሩ ነገር ሊያቀርቡ ይችላሉ ብላችሁ እስከዚህ ሰዓት እያያችሁን ስለሆነ ማለት ነው። እኛም ደግሞ ለእናንተ ጊዜ ተጠንቅቀን የሚመጥኗችሁን ነገር እናቀርባለን ማለት ነው። በተቀመጠው ስልክ ቁጥር ደውሉልን ማለት ነው። እጅግ አድርገን እናመሰግናለን። ሳምንት ስንመለስ ምርጥ ምርጡን ለእናንተ ይዘን እንመጣለን። በያላችሁበት መልካም ሳምንት